ማስታዋል አለባችሁ እና በትዕግስት ደግሞ ያ ያ የፈለግነው እስከምናገኘው ድረስ ትዕግስት ዋጋ ያስከፍላል። ብዙ ነገራችን ያሳጣናል። ትዕግስት የያዝነው ነገር እናጠዋለን። ደርሼበታለሁ ያለው ነገር በትዕግስት ባለመኖር እናጠዋለን እና በትዕግስት ሁሉንም ነገር እናገኘዋለን። ልፋታችሁ ደግሞ ባልሆነ ቦታ አታባክኑት። ልፋታችሁ ባልሆነ ቦታ አትበትኑት። እናትም አባትም ቢሆን ለእናንተ የእናንተ እዚህ ከምትደክሙት ሚያቅላችሁ የለም። እውነቴ ነው የምላችሁ። አንድ ቀን የምትለፉት ሚያቅላችሁ የለም። እዚህ እያለን ሁሉም ሆይ ሆይ ይልልናል። ቤተሰብ ይወደናል። ስንሰጠው የማይወድን እህት ወንድም፣ አባትናት ባሎቻችንም ቢሆኑ ልጆቻችንም ቢሆኑ ይወዱናል። ግን አገራችን ገብተን ምንድን ነው ያስቀመጥ ነው? ምንድን ነው ያለን የልፋታችን በምንድን ነው ያ? ልፋቴን ማረፍ የምፈልገው በምን አይነት መንገድ ነው ያ? የለፋሁበት የደከምኩበት የታለ ብላችሁ ማሰብ አለባችሁ። ያገኛችሁት አጨርሱ አርባ ሺህ ብር ብታገኙ ሀያ ሺህ ብር ለቤት ሰው፣ አስር ሺህ ብር ሀያ ሺህ ብሩ የራሳችሁ ሙስሊም ብትሆኑ ለመስጊድም እያሰባችሁ፣ ክርስቲያን ብትሆኑ ለቤተ ክርስቲያናችሁ እያሰባችሁ፣ አስራት ሳታወጡ ሰደቃ ሳታወጡ ይባረግ ካለው የሚል ነገር የለም። ይሄ እውነቱ ነው የምነግራችሁ፣ እውነትና እውነት ነው የምነግራችሁ። ያላችሁበት እምነታችሁ በእምነታችሁ ካላችሁ ላይ ስጡ። ስሰጡ ይሰጣችኋል፣ ይሞላላችኋል። እና ደግሞ አንደኛ ነገር ባለንበት ቤት ትግስት ይኑረን። ሁለተኛ ዙር ስመጣላችሁ ትግስት ይኑረን። ከሰራተኛ ከሀገራችን ልጆች እንንሰራ እንችላለን። ከሌላ ሰው እንንሰራ እንችላለን። በየትኛውም ነገር በትዳራችሁም ቢሆን በፍቅረኛችሁም ቢሆን ትዕግስት ይኖናል። ለምን? ትዕግስት ካለን በሁሉም ነገር እንደርሳለን። ትዕግስት ካለን ማን ጨብጠው ነገር እንጨብጠዋለን፣ እናገኘዋለን። ግን ትዕግስት በማጣት ያገኘው ነገር ያገኘነው ነገር ውሃ ከፈሰሰ ዳግም አንስተን አንጠጣውም። ያው ዳግም አንስተን ቆሻሻ ነው መሬት ነው የፈሰሰ የፈሰሰ ቆሻሻ ያ ውሃ አንስተን አንጠጣውም። ምንም ቢጠማን ምንም ብንቃጠል ያ ውሃ አንስተን አንጠጣው። ትዕግስት ይኑረ፣ ከልባችን እንማከር። ፊታችሁ በመስታወት ብታዩት ያ ፊታችሁ ነው የምታዩት። ሌላ ፊት አምጥቶ አይደለም የሚያሳያችሁ፣ ራሱ ነው የሚያሳያችሁ። ቆሻሻ ቢኖረው ቆሻሻው ሊያሳያችሁ ይችላል። ራሳችሁም እንደዛው ማየት አለባችሁ። እኔ ሰው ስንቅ ሰው ስሰድብ ሰው ሳንቋሽሽ ሰዎቹ ስገፋስ እኔስ ምንድን ነኝ በዛ ቦታ ራሳችሁ አስቀምጡት። ምንድን ነው? ምን እየሰራሁ ነው ያለሁት? ምን እያደረኩ ነው ያለሁት? እኔስ ብሆን ሰው ቢያንቋሸኝ ሰው ብንቀው ትዕግስት ባይኖረው እኔስ እንዴት አድርጌ ነው ያሰው መመለስ ምችለው? ያሰውስ እንዴት አድርጌ ነው መምከር ምችለው? ያሰውስ እንዴት ነው መክሪ መመለስ ምችለው? ነ ነገ ትልቅ ሰው ትሆናላችሁ። ትልቅ ቦታ ልትጠሩ ትችላላችሁ። ትልቅ ደረጃ ላይ ልደርሱ ትችላላችሁ። ግን ትዕግስት ካለን ትልቅ ደረጃ ላይ ደርሰን፣ ትዕግስት ከሌለን እናጠዋለን፣ እንበትነዋለን። ለምን ትግስት የለንማ? ትዕግስት አላገኘንም። ትግስት የለንም። ትዕግስት ትልቅ ነገር ነው። ትዕግስት ከምንም በላይ ነው። ትዕግስት ከሌለ ዋጋ ያስከፍለናል። በኋላ ብንጮህ፣ ብንታከክ፣ ብንቀጠቀጥ አናገኘውም። ካመለጠን በኋላ ካጣነው በኋላ ከሄደ በኋላ ከሸሸ በኋላ እንናመጣው አንችል፣ በፍጹም እንናመጣው አንችል። ከምንም በላይ ትዕግስት ይኖራችሁ። ከአሰሪ ቢሆን ከአሰሪዎቻችሁ ልጆች ቢሆን ሊደክማቸው ይችላል። አይደክማችሁም? አይደለም ስደት ያላወቀው ይወቀው። እውነቴን ነው የምላችሁ የስደት እኛ ጀግኖች ነን፣ ከጀግናም ጀግና ነን። ምንም የማይበግረን ጀግኖች ነን። ግን ምንድን ነው ትዕግስትና ትዕግስት። ጓደኛችሁ ትዕግስት ላይኖራት ይችላል፣ ልትፈታተናችሁ ትችላለች በብዙ ነገር። ወይም አዳማችሁ እናንተ ትወዳ ያቺ ዝቅ ልታደርጋት ትችላለች በሆነ ነገር ግን በብልሃት መያዝ ያችን ልጅ ቀንታም ቢሆን ሌላ መንገድ ልታስታችሁ ብትነሳ እናንተ በብላት በጥበብ መያዝ በትግስት መያዝ። ትግስት ይኖራል። እውነቴ ነው ምላችሁ። በትግስት ብዙዎቻችን የያዝነው ነገር አጥተናል። ብዙዎቻችን ፍቅረኞቻችን አጥተናል። ብዙዎቻችን ትዳራችን በትነላት፣ ትግስት ከማጣት የተነሳ ብዙዎቻችን ከስራ ገበታችን ርቀናል። ትዕግስት አለመኖር በመናደድ በመበሳጭ ብስጭት ምንም ያመጣው ነገር የለም። ንዴት ምንም ያመጣው ነገር የለም። ውስጣችን ላይ ቆሻሻ መያዝ ምንም ያመጣው ነገር የለም። ይጎዳናል፣ ኋላ ይጎዳናል። ተጎተን ካለቀስን ከተቀጠቀጥን በኋላ ያ ነገር ከምንፈልገው መጀመሪያ መጠንቀቅ፣ ጥንቃቄ ማድረግ ለሁሉም ነገር ጥንቃቄ ማድረግ፣ ለገንዘባችሁ ጥንቃቄ ማድረግ፣ የልፋታችሁ ጥንቃቄ ማድረግ። ብርድ ሲሆን በብርድ ሰዓት ብርድ ነው አትወጪም ተብላችሁ አይደለም፣ በብርድ ሰዓት ወጥታችሁ እጃችሁ እስከሚቆራረጥ የምትሰሩ እህቶችን አላችሁ። በፀሐይም ያው ፀሐይ ሲሆን በፀሐይ በጋለ ፀሐይ ወጥታችሁ የምትሰሩ እህቶችን አላችሁ። ፎቅ ታች ብላችሁ ከልጆች ሮጣችሁ፣ ከአሮጌት እየጠበቃችሁ ብዙ ነገሮች አሉ። ብዙን የሚያደክማችሁ ነገሮች አሉ። ግን ያ ነገር ማሰባችን ድካማችንን እናስበው። ቤተሰቦቻችን እኮ እዛ ቁጭ ብለዋል። አያስቡልንም። የኛ አለማሰብ አይደለም። ግን በገንዘባችን በኩል የሚያስብልን የለም። እውነቴ ነው የምላችሁ። ብዙ እህቶቻችን አሁን አንዷ ባለፈ ያወራች ነበር። አምስት ዓመት ስድስት ዓመት ሰርታ ስድስት ዓመት ጥቂት ወራት ነው ይቀናል። ልመጣ ነው ስትል፣ ምን እናት አባት ምን ልትኝ ነው የምትመጪ? ያለሽ መቶ ሀያ ሺህ ብር ነው። በመቶ ሀያ ሺህ ብር ምን ልታረጊበት ነው የምትመጪ? አስቦት እህቶቼ፣ ብሩ አይነቅዝ፣ ብሩ አይበሰብስ፣ ብሩ አይጠፋ፣ በእጃችሁ ያዙ፣ ወርቅ ግዙበት። እውነቴ ነው ምላችሁ፣ ወርቅ ግዙበት። ወርቁ አይቀንስም ይጨምራል እንጂ አይቀንስም። ብራችሁ አይባክንም፣ የትም አይድም። ያዙት ብራችሁ ጥንቃቄ አድርጉ። ልፋታችሁ ጥንቃቄ ለጉልበታችሁ ጥንቃቄ ጉልበታችሁ አታባክሉት። በከንቱ አይባክን። ይሄን ጉልበታችሁ ዛሬ በወጣትነታችሁ የምትሮጡት ነገ ብዙ ዋጋ ያስከፍላችኋል። ነገ ሮጣችሁ አታገኙትም። የወደቀ አታንሱ አይደለም፣ የደከመ አታበርቱ አይደለም፣ የተራበ አታብሉ አይደለም እና ስታለቅስ ዝም ማለት አይደለም፣ ግን ቦታ አለው ቦታ አለው ለሁሉም ጊዜ አለ ለሁሉም ቦታ አለው ሰው አትውደዱ አይደለም ሰው ይወደኛል ይሄ ሰው ጥግ ይወደኛል አትበሉ ያ ሰው ጥግ ሊወዳችው አይችልም ጥግ ጥግ ድረስ ጓደኛ ሊወዳችው አይችልም በሆነ ሰዓት ያ ሰው በሆነ በጥቂት ነገር ለ በጥቂት ይሄ የእንጨት ስንጣሪ አለች በእንደዛ ነገር ሊሸሻችው ሊርቃችሁ ይችላል ግን ያወራችሁ፣ ሚስጥራችሁ፣ የነገራችሁት፣ ያማከራችሁ አውጥቶ ሊዘረግፍባችሁ ይችላል። ሚስጥራችሁ ማዘረግፍ እናት ናት፣ ማንንም አይደለም። ከድካማችሁም፣ ከበሽታችሁም፣ ከብዙ ነገራችሁ ሸፍና ገመና ሸፋይ እናት ብቻ አለች። ሌላው ትርፍ ነው። እውነቴ ነው ብላችሁ ጓደኛ ትቅርቡ አይደለም፣ ግን ሚስጥረኛ የነው ብላችሁ ሚስጥራችሁ ዘግዝቃችሁ ለጓደኛችሁ ነው አብራችሁ ስትሰሩ አብራችሁ ስትበሉ፣ አብራችሁ ስትጠጡ፣ በእረፍት እሳት ኖሯችሁ ውጭ ወጣችሁ፣ እረፍት ስታረኩ ያላችሁ ሚስጥራችሁ ገንብጣችሁ አታወሩ። ዛሬ የሚጎዳ ጓደኛ ነው። አለኝ የምትሉት ጓደኛ ነው፣ ቅርቤ ነው የምትሉት የሚጎዳችሁ እሱ ነው። ማንንም አለ ከፍ ስትሉ በልጣችሁ ስትገኙ፣ ያ ጓደኛ ሊቀጠቅጣችሁ ነው የሚፈልገው ከፍ ሊያደርጋችሁ በፍጹም አይፈልግም። ከሱ ልትበልጡ በፍጹም አይጠብቅም። ለምን እንዴት በለጠኝ? ከኋላ ነው የተነሳ ከኋላ ነው የተነሳችው፣ እንዴት በለጠችኝ? እንዴት ነው የበለጠችኝ? እንዴት ነው የቀደመችኝ? ብለው ብዙ ነገሮቻችሁ ለማሳጣት በዛ ሰው ፊት በዛ በፊት ለፊት አይደለም የሚመጡባችሁ በሌላ አድርገው መጥተው ነው የሚጎዷችሁ። ጥንቃቄ አድርጉ። ጥንቃቄ አድርጉ። ፍቅረኛዬ ነው ይወደኛል፣ እስኪ ላስተዋውቅሽ፣ እንዲህ በይ አትበሉ። እውነቴ ነው ምላችሁ። የራሳችሁ ራሳችሁ ሸፍኑት፣ ቤታችሁ ራሳችሁ ሸፍኑት፣ ጓዳችሁ ራሳችሁ ሸፍኑት፣ ሚስጥራችሁ ራሳችሁ ሸፍኑት፣ ያዙት በውስጣችሁ። በውስጣችሁ ያለ ነገር ራሳችሁን ያዙት። በፊት ያሳለፋችሁት ለሰዎች አትንገሩ። ያ ነገር ይዘው ቁርሾ ይፈልጉባቸዋል ያ ነገር ይዘው እናንተ ለመጣል ይጥራሉ ይታገላሉ እውነቴ ነው ምላችሁ ይጥራሉ ቀን ለሌት ይቆፍራሉ እናንተ ለመጣል ለምን ያ የመጀመሪያ አይተዋላ ድካማችሁ አይተዋል የመጀመሪያ ቦታችሁ አይተዋል ወደዛ ለመመለስ ወደኋላ ለመመለስ ወደፊት ሳይሆን ወደ ኋላ ብዙዎቻችን ብዙዎቻችን ቤት አለ ተጠንቀቁ ጥንቃቄ እጅግ ጥሩ ነው መጠንቀቅ እጅግ አስፈላጊ ነው ሚስጥር ነው ብላችሁ አንድ ጓደኛ ሚስጥር ብሎ ቢነግራችሁ ለሌላ ወስዳችሁ እንዳትነግርብኝ ብላችሁ አስምላችሁ ልትነግሩት ትችላላችሁ ግን ያ ነገር በፍጹም ሊደብቅላችሁ አይችልም ያ ሚስጥር አውጥቶ አስምላችሁታል ሙስሊም ብትሆኑ ባላ ብላችሁት ወይም በማርያም ወይ በእግዚአብሔር ብላችሁ አስምላችሁ ልትነግሩት ትችላላችሁ ግን በሆነ ነገር ነገር ፈልጓችሁ ተጣልተዋችሁ ያ ሚስጥራችሁ ባወጣሁት ለምን እንደ ሾክ ይሾኮሽከዋል። ለማውጣት ነገር ይፈልጋችኋል። ሚስጥራችሁ ለሰው አትንገሩ። የፍቅረኛችሁ ነገር ለሰው አትንገሩ። ፍቅረኛ ካላችሁ ፍቅረኛችሁ እራሳችሁ ያዙ። ላስተዋውቅ አትበሉ። ብዙዎቹ የብዙዎቹ ፍቅረኛ በፍቅር ጥሩ ህይወት እየመሩ የሚበተኑ ለምንድን ነው የሚለያዩ ለምንድን ነው ሰዎች ስለሚገቡባቸው በመርፌ ቀዳዳ ክር እንደምታስገቡ በዛ ቦታ ስለሚገቡ ነው በዛ ቦታ ይገባሉ ይፈተፍታሉ ያያሉ ይመለከታሉ እንዲህ ነው እንደ ብለው ያ ነገር ለመበተን ይፈልጋሉ ተጠንቀቁ ጥንቃቄ አድርጉ ለገንዘባችሁ ጥንቃቄ፣ ለራሳችሁ ጥንቃቄ፣ ለሚስጥራችሁ ጥንቃቄ፣ ለሁሉም ነገራችሁ ጥንቃቄ አድርጎለት። እህቶች ልፋታችሁ ይሁን ድካማችሁ ይሁን፣ እውነቴ ነው የምላችሁ። እኛ አረብ ሀገር ያለን እህቶቼ፣ እውነቴ ነው። ድካማችን አናየውም፣ ልፋታችን አናየውም፣ ምንም አናየውም። በቃ እንደዚህ ባረኩ፣ እንደዚህ እቃ በገዛሁ፣ እንደዚህ ባደርግ፣ እንደዚህ ባረግ፣ አይደለም እሱ ላይ አታስቡት። ሁሉም ነገር ላይ በራሳችሁ በእጃችሁ ካለ ማታደርጉት ነገር የለም ታደርጋላችሁ። ብቻ ምንድ ነው በእጃችሁ ዛሬ ታመሽ ወጥቀሻል፣ የሆነ ነገር ደረሰብሽ ብትባል የሚደርስልሽ የለም። ገንዘብ ካለሽ ግን በሁሉም ነገር መወጣት ትችላለሽ፣ በሁሉም ነገር መድረስ ትችያለሽ። በሁሉም ነገር ግን ገንዘባችሁ ስርዓት ይኖራል። ለሁሉም ስራት አለው። ለሁሉም ነገር ጊዜ አለው። ለሁሉም ነገር ስራት አለው። ስራት አድርጉ። ባገኘነው ነገር ላባችን አናፈሰው። ባገኘነው ነገር ላባችን አናባክ ነው፣ ነገ ዋጋ ያስከፍለናል። ነገ ታገባላችሁ፣ ትወልዳላችሁ፣ ትዳር ውስጥ ትገባላችሁ። ተመለሳችሁ፣ ያ ስደት ወደኋላ አታስቡት፣ አታስቡ። እውነቴ ነው የሚላቸው አታስቡት። ያ ስደት ተመለሳችሁ፣ ወደኋላ አታስቡት። ለምን አሁን ይዛችኋል፣ ሰብስባችኋል። ቶሎ ብላችሁ ሄዳችሁ ባላችሁ እምነታችሁ ላይ ሆናችሁ ቶሎ ብላችሁ ወደ ስራ መግባት፣ እዚህም እዚያም እዚህም እዚያም ሳይሆን ባላችሁ ነገር ላይ ጥንቃቄ ማድረግ፣ መቆጠብ፣ መያዝ፣ መጨበጥ ይጠቅማችኋል። አደራ ነው የምላችሁ። ይሄ ነገር ነገ ላታገኙት ትችላላችሁ። እድሜያችሁ ከገፋ በኋላ ላታገኙት ትችላላችሁ። ይሄ ወጣትነታችሁ ወጣትነታቸው፣ ድጋሚ ወደ ኋላ ልትመልሱታችሁ፣ ይሄ ልፋታችሁ ተመለሳችሁ፣ ኢትዮጵያ ሄዳችሁ መጣችሁ ስትሰሩ፣ እኔ አሁን ኮየት የነበርኩበት እና አሁን ሳየው እኩል አይደለም። ሩጫዬ ይቀንሳል። ለምን እረፍት የለንማ አናርፍም፣ ጥሩ እረፍት አናገኝም? እየተጨናነቅን ነው። መጡብን፣ ምን ጎሎ ይሆን ምን ይሉን ይሆን እያለን እየሰጋን ነው፣ ምንሰራ እየተጨነቅን ነው ምንሰራው እንደ ቤታችን እንደፈለግን አይደለም። ምን ሆነ እና ያ ጉልበታችሁ እያለቀ ይሄዳል። እንደ ሻማ እየቀለጠ ነው ሚሄደው። እያሳሳቃችሁ ጉልበታችሁን እየመዘዘው ነው ያለ፣ እየመጠጠው ነው ያለ። ጥንቃቄ አድርጉ ለሁሉም ነገር። ሰው አትውደዱት፣ አደለም። ውደዱ፣ ቅረቡ፣ ግን ያላችሁ ነገር ይህን አክል ለሰው ክፍተት አትስጡ። ሰዎቹ እየጎዱ ያሉ ክፍተት በመስጠት ነው። ዛሬ እያሳሳቁ እንደ ሎሚ እየመጠጡ ባሉበት ጊዜ ነው። ጓደኛ የሚባሉ ወዳጅ የሚባሉ ጥሩ ናቸው የሚባሉ ይሄ ሰው ይደርሳል ብለው መልካም አስበው ቦታ ሊያደርሷቸው በጣሩበት ላይ መልሰው ያ እጃቸው ይነክሳቸዋል። ያ ያጎረሱበት እጅ መልሶ ድጋሚ ነካሽ ይሆናል እና ጥንቃቄ አድርጎ እላችኋለሁ። ከአጠፋሁ ይቅርታ። እወዳቸዋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ። ከጠቀማችሁ በህይወታችሁ አውሉት። በጣም ነው የምወዳቸው። በጣም እናመሰግናለን። ወላ በጣም ሁሉም ትክክለሽ እናመሰግናለን። ያለ ውዶች የምናይላቸውም አለን ዘርፍዬ፣ እናመሰግናለን፣ እንወድሻለን፣ እናከብርሻለን። ክበሬ ብዙ ነገር ነው የተናገርሽው። እንግዲህ አንዳንድ ጊዜ የምናደርገው ነገራቶች በትዕግስት ነው ማለት የፈለገችው አሁን ትዕግስት ዋጋ ያስከፍላል የምል ነው ዘርፍዬ የተናገረችው። ችኮላ በችኮላ የምናደርገው ነገራቶች ብዙ ነገርን ያጠፋል። ብዙውን ወደ በኋላ መመለስ ተመልሰሽ ያንን ነገር አትመልስም ለማለት ፈልጋ ነው እና ትዕግስት ያስፈልጋል። ሁሉም ነገር ላይ ትዕግስት አድርጉ፣ ሰከን በሉ፣ ማስተዋል የሚባል ነገር አርጉ ነው እንደዛ ለማለት ፈልጋ ነው እና ሁሉንም ነገር ደግሞ በጸሎት እና በሃይማኖት ጥብቁ መሆን አለበት። አንድ ሰው ሁሉም ነገር ማድረግ የሚችለው በተረጋጋ መንፈስ ውስጥ ብቻ ሲኖር ነው። እና በተረጋጋ መንፈስ ውስጥ ከሌለሽ ምንም ማድረግ አትችልም። ከራስሽ ጋር ትጣያለሽ፣ በዙሪያሽ ያሉ ሰዎች መሀል ትጣያለሽ፣ በተለይ ከራስ ጋራ። ከራስ ጋር ያሉ ሰዎች በዙሪያ ያሉትን ሰዎች ይበጠብጣሉ። ከራስ ጋር መጀመሪያ ከራስ ጋር መሆን አለበት። ሰው የራሱን ነገር ሰከን ብሎ ማየት አለበት መጀመሪያ ላይ ሰከን ብሎ ካላየው በጣም አስቸጋሪ ነው። ማስተዋል አለበት ትዕግስት መኖር አለበት ለሰው ልጅ የሚያስፈልገው ትዕግስት ነው። የሚያደርገውን ነገር በትዕግስት ማድረግ ችኮላ ምንም። ገደል ውስጥ ከርተን እና እንደዛ ለማለት ፈልጋ ነው ትዘጋዋለች ብዬ የነበረ እኔ ደግሞ ዘግቼላታለሁ። እንደዚህ ነው ትዕግስት ላይ ቾክለን የምናደርገውን ነገራቶች አይ ባናደርገው ኑሮ ምን አለበት ብለን ከምንጸጸት ወደ ራሳችን ተመልሰን ቀስ ብለን አስበን እንኳን አላደረግኩት ማለት ነው የሚመቸው፣ እንጂ ወይኔ ባላደርገውስ ብለን የምንጸጽተው እንደዛ ነው። እና ሰከን ብለው የምታደርገው ነገር ከሰዎቹ ጋር ስትገናኙ ዙራችሁ ያላችሁ ሰዎች እናት አባት ጋር እህቶቻችሁ ጋር ያለውን ነገር ከራሳችሁ ጋር መጀመሪያ ሰከን ብላችሁ ማድረግ አለባት። ጸብ ውስጥም የምናደርገው ነገራቶች ብዙ ዋጋ የሚያስከፍለን ብዙ ነገራቶች አሉ ጸብ ውስጥ ያ ቦታ ላይ ማንገኝ እንመስላለን ከሰው ጋር ስንጣላ ከሰው ጋራ ቃለመመላለስ ስናደርግ ሁለተኛ ከዛኛው ሰው ጋራ ማናኝ ይመሳሰላል። እና ተመልሰን ተከን ብለን ወደ ራሳችን አስር ደቂቃ ውስጥ ወይኔ ባላደረግኩት ለምንድን ነው ይህንን የተናገርኩት ብለን ከምንጸጸት መጀመሪያ ለምንድን ነው ያ ሰው ወደ እኔ የመጣ ይቴ ላይ ለምን መጣ ይሄ ሰው? ፋሚሊም ይሁን ችግር የለውም ለምን እንደዛ ሌልቻለ አባቴ፣ ለምንድን ነው እንደዛ ያለ? አይ አባቴ እኔ እንደዚህ ነኝ እኮ ምንም አላጠፋሁም ሳይሆን፣ ለምን ነበር አባቴ እንደዛ ያለ። ቤተሰብም ማስደንገጥ የለባቸውም። የሆነ ጥሩ ነገር እህትም ወንድምም ቢሆን አረ እኔ እንደዚህ ለምንድን ነው ወደ እኔ የመጣ? ለምን እንደዛ ሊያይ ቻለ ብላችሁ ለምን? ብላችሁ ጥያቄ መጠየቅ ነው። ብላችሁ የምትወረውሩት ድንጋ ያላሰባችሁበት እናንተ ያላሰባችሁበት ያንን ነገር ለመምታት የወረወራችሁ ድንጋ የአንዱን ዓይን ያጠፋል። ዓይን ላይ ደግሞ ዋጋ ያስከፍላል። ስለዚህ ተረጋጉ። አመሰግናለን። ብዙ አናወራም። ብዙ አወርታለች ብዙ ብላለች። እና ከሁሉም በላይ ሰላማችሁ ይብዛ። ሰላም ነው የሰው ልጅ የሚያስፈልገው። የትኛውን ቦታ ላይ የሰላም ነው ሰላም ፍጠሩ እና ከበዙራችሁ ላይ ያለውን ሰዎች ጋራ ሰላም ማፍጠር እና እግዚአብሔር ሰላማችሁን ይስጣችሁ። ባያላችሁበት እግዚአብሔር ይጠብቃችሁ፣ አላህ ይጠብቃችሁ፣ ስለሆ ክርስቲያኑም ደግሞ መድኃኔዓለም ይጠብቃችሁ። እመቤቴ ቅፍ ደግ አድርጋችሁ ባያላችሁበት ያሰባችሁትን እግዚአብሔር እያሳካላችሁ ተጫወቱ። እናመሰግናለን ሁላችሁም። አመሰግናለን አንቺንም፣ ለምክራችሁ። አንዳንድ ጊዜ የላች አሁን ዘርፌ ያወራችሁ ላይ መዝጊያ ይስጡ፣ መጨረሻ ላይ መዝጊያ ይስጡ። አሁን እሷ እንትን ያለችበት ምክር ላይ መታ በትዕግስት ትዕግስት ላይ ትዕግስት ዋጋ ምን እንደሚያስከፍል ላይ ነው ያወራችና እና ትዕግስት ምን ምን መሀል ለእኛ ምን እንደሚሰጠን ለእኛ ዋጋ